ዛሬ ምሽት ማንቸስተር ዩናይትድ ከዌስትሃም በእንግሊዝ ፕሪምየር ሊግ አንድ ጨዋታ እና ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ጋር የሚያደርጉት የጨዋታ መርሃ ግብር ነው። ማንቸስተር ዩናይትድ እና ዌስትሃም ዩናይትድ። ማንቸስተር ዩናይትድ ዘጠነኛ ደረጃ ላይ ነው፣ 21 ነጥብ አለው። ዌስትሃም ደግሞ 11 ነጥብ ይዞ 18ኛ ወይም ወራጅ ቀጠና ውስጥ ነው። ማንቸስተር ዩናይትድ 21 ጎል አስቆጥሯል፣ በውድድር ዓመቱ። ዌስትሃም 15 ጎል አስቆጥሯል። ዩናይትድ ክሪስታል ፓላስን ሁለት ለአንድ አሸንፎ ነው የመጣው። ዌስትሃም ዩናይትድ በሊቨርፑል ሁለት ለዜሮ ተሸንፎ ነው የዛሬውን ጨዋታ የሚያደርገው። በአጠቃላይ መቶ ሰላሳ ስድስት ጊዜ ሁለቱ ቡድኖች ተገናኝተዋል። ማንቸስተር ዩናይትድ ስልሳ ሰባቱ ሲያሸነፍ ሰላሳ ዘጠኙን ዌስትሃም መዶሻው አሸንፏል። ሰላሳ አቻ ተለያይተዋል። መዶሻው በድሮ አቋሙ አርለም ያለው ዶልዱሟል መዶሻው ዶልዱሟል ዝጓል መዶሻው ዝጓል እና ዛሬ ምሽት ማንቸስተር ዩናይትድ ይህንን ጨዋታ አሸንፎ የቶፕ ፎር ተስፋውን ወይ ደግሞ ቶፕ ፎር እምቢ ካለው ዩሮፓ ሊግ የሚገባበት ምክንያቱም አሁን ከአውሮፓ መድረክ ርቆ የሚገኝ ቡድን ከመሆኑ ጋር ተያይዞ ነው። አንድ ጨዋታ፣ ሁለት ጨዋታ ግን መልሶ ይመልሳል። አንድ ጨዋታ ልዩነት ያመጣል እና ያንን ግምት ውስጥ በማስገባት ማንቸስተር ዩናይትድ ዛሬ ካሸነፈ ነጥቡን 24 ያደርሳል። አራተኛ ደረጃ ላይ ካለው ቸልሲ ጋር በነጥብ እኩል ይሆናሉ፣ ግን የጎል ክፍያ ቸልሲ ስለሚበልጥ አምስተኛ ደረጃ እንዲረከባል ማለት ነው። ባንዴ ተምዘግዝጎ ካሸነፈ ከዘጠኝ አምስተኛ ይመጣል፣ ግን ነጥቡ ከቸልሲ ጋር አራተኛ ካለው ጋር እኩል ይሆናል ማለት ነው። ሀያ አራት ነጥብ ወደ አውሮፓ መድረክ ያስገባል። ከዛ ውጭ ዌስትሀም ካሸነፈ ሊድስን እንደገና ያፈናቅላል። ሊድስ ወደ ወራጅ ቀጠና ይመጣል። ሊድስ ከወራጅ ቀጠና ወጥቷል። ባይዘው ይተናንት ማሸነፍ ተቀጥሎ 14 ነጥብ ነው ያለው ሊድስ። ዌስት ሃም 11 ነጥብ ነው ያለው ፣ ስለዚህ ዌስት ሃም ካሸነፈ 14 ነጥብ ለመድረስ የሚያደርገው ጥረት ነው። ወልቭስ ያለቀለት ይመስለኛል፣ ሁለት ነጥብ ነው፣ ወራጅ ቀጠና ውስጥ ነው ያለው። በርንሌ 10 ነጥብ ይዞ 19ኛ ነው። የወልቭስ የሚነሳ አይመስለኝም፣ በሁለት ነጥብ የመጨረሻው ደረጃ ላይ ነው። የሊድስ ሰሞኑን ማንሸ ማንሰራራት። ቻው ወልቭስ፣ ቻው ነው በቃ። ምናልባት ተጽዕኖ ካልፈጠረ በስተቀር ሊድስ በርንሌና ወልቭስ ይመስላሉ ዘንድሮ በዚህ በ14 ሳምንት ጨዋታዎች ስንመለከት የሚወርዱት እነሱ ይመስላሉ። ግን ሊድስ እያንሰራራ ነው። ቸልሲን አሸንፏል። ኢቲሃድ ስታዲየም ላይ ሲቲን ነጥብ ሊጋራው ጫፍ ላይ ደርሶ ነበር። በዚህ ሂደት የሚቀጥል ከሆነ አስቸጋሪ ሆናል። ማንቸስተር ዩናይትድ ከእሽግርሚ አይ ልመራ ነው ወደሱ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሀም እናንሳው። ሶፊ ምሽት አምስት ሰዓት ላይ የሚደረግ ጨዋታ ነው። ዩናይትድ የአለፈውን ሳምንት ጨዋታ አሸንፎ ነው የመጣው ከኤቨርተን ጨዋታ መልስ ክሪስታል ፓላስን ካምባክ አርጎ ሪሞን ታዳ ሰርቶ አሸንፎ የመጣ ቡድን ነው ማንቸስተር ዩናይትድ። ከዚህ ድሉ በተጨማሪ በስነ ልቦና ከሚጠቅመው ድሉ በተጨማሪ ወሳኝ ተጫዋቾች መካከል አንዱ የሆነው ማቲያስ ኩኛ አገግሞለት በዛሬው ጨዋታ ላይ ደርሶለታል። ትልቅ አማራጭ ነው፣ ትልቅም ተጫዋች ነው ማቲያስ ኩኛ። ዚህ ጊዜ ጎል እያመረተ ነው፣ ጎል ማስቆጠር ጀምሯል። ያው ሙቭ ጎሎችን ማስቆጠር የጀመረ ተጫዋች ነዋል። ቤንያሚን ሸሽኮኔ ከጉዳቱ ከአንድ ሳምንት በኋላ ይመለሳል እየተባለ ነው። ቦታ የሚኖሩ አይመስለኝ ብዙ ጊዜ በዚሁ ብቃቱ የሚቀጥል ከሆነ ኤቨርተን ጋር በነበረው ጨዋታ በጣም ያለቀላቸው የጎል አጋጣሚዎች ሞክሮ ነበረ። ፓላስ ላይ ውብ ጎል አስቆጥሯል። እንደገና ሌላም ጎል ያስቆጥር ተቃርቦ ነበረ። ከቤንጃሚን ሸሽኮ ይልቅ ዚ ጊዜ ለማንቸስተር ዩናይት ዘጠኝ ቁጥር ሚና የተሻለ አማራጭ ያለው እንደሆነ እንመለከታለን። በክርስቲያን ፓላሱ ጨዋታ ላይ ሜሰን ማውንት ለመጀመሪያ ጊዜ በማንቸስተር ዩናይትድ ማሊያ ከቼልሲ ከመጣ ወዲህ ለመጀመሪያ ጊዜ ዘጠና ደቂቃ ጨርሷል። ዘጠና ደቂቃ ጨርሶ ያውቁ ወይ ተቀይሮው ይገባል ወይ ተቀይሮ ይወጣል ነው የሰማውንት ለመጀመሪያ ጊዜ ዘጠና ደቂቃ የጨረሰበት ነው ዛሬ ምን ሊሆን ይችላል ታዲያ ማንችስተር ዩናይትድ አስተላለፉ ዚር ኪዜ ጥሩ ከሆነ የሰማውን ጥሩ ከሆነ ኩኛ ከመጣ ምን ሊያደረጉ ይችላሉ የሚለው የሚጠበቅ ነው። በዛሬው ጨዋታ ላይ በዛሬው ጨዋታ ላይ የነበረውን የሚያስቀጥሉ ይመስለኛል። የሰማውንት ዚርኪዚና እንደዚሁም ሙቡሞ ከፊት ይቀጥላሉ። ነገር ግን ከጉዳት ያገገመው ኩኛ በቋሚ አስራ አንድ የሚገባ አይመስለኝም። ተቀይሮ ግን ይገባል። ክፍተቶችን ተመልክቶ ከገባም ግን ይሄ ተጫዋች ኩኛ ከገባም የሚያስቀምጠው ምንም ጥያቄ በሌለው መንገድ ሜሰን ማውንትን ነው። ሜሰን ማውንትን ነው ሊያስቀምጥ የሚችለው አለያም አማድ ያሎ፣ አማድ ያሎ ወደ ተቀያሪ ወንበር እንዲወርድ ይደረግና በሱ ቦታ በቀደም በጣም ድንቅ የነበረው ማዝራዊ ይገባል ከዛ በኋላ ከፊት ኩኛ ዝርኪዜና እንደዚሁም ሙቡሞን ሊያደርጉ ይችላሉ። ይሄ የሚጠበቅ ነው። የኩኛ መምጣት ማንን ያፈናቅላል? ከተቀያሪ ወንበር ላይ ሊነሳ እንደሚችል ብገምትም፣ ግን የሆነ ተጫዋች እንደሚያፈናቅል የሚጠበቅ ነው የሚለው። ማጉሄር በዛሬው ጨዋታ ላይ አይሰለፍም። በዛሬው ጨዋታ ላይ ማጉሄር ጉዳቱ አሁንም እንዳለ ነው። ብሩኖ ፈርናንዴዝ አጠራጣሪ ነው ተብሏል። ባለፈው ጨዋታ ላይ ትንሽ የጡንቻ ችግር ነገር ተመልክተንበት ነበረ። አስገራሚው ነገር በማንቸስተር ዩናይትድ እና በዌስትሀም መካከል ከዚህ በፊት በተደረጉት ጨዋታዎች በ28 ጨዋታ ማንቸስተር ዩናይትድ የተሸነፈው ሶስት ጨዋታ ነበር፣ በ28 ጨዋታዎች። ይሁንና ባለፉት አምስት ጨዋታ ግን በዌስትሀም ማንቸስተር ዩናይትድ አራት ጊዜ ተሸንፏል። የቅርብ ታሪኩ በጣም አስፈሪ ነው። ማንቸስተር ዩናይትድ በሳምንቱ አጋማሽ 17 ጨዋታዎችን አድርጎ ይህም ማለት ማክሰኞ፣ ሮብ፣ ሐሙስ በምሽት ጨዋታዎች አድርጎ አንድም ጨዋታ አልተሸነፈም፤ 14 ድል አድርጓል ሶስታቸው ወጥተዋል ተከታታይ ስምንት ጨዋታዎችን በሳምንቱ አጋማሽ አድርገው ማንቸስተር ዩናይትድ አሸንፏል። ለመጨረሻ ጊዜ የተሸነፈው ከአራት ዓመታት በፊት በሊቨርፑል 201 ላይ አራት ለሁለት ነበረ። ያለፉትን አራት ዓመታት በሳምንቱ አጋማሽ ተጫወቶ ማንቸስተር ዩናይትድ አልተሸነፈ ጥሩ ቁጥር ነው። ነገር ግን ታሳሶርና ማንቸስተር ዩናይትድ ደግሞ አይስማሙም። ከቅርብ ጊዜያቶች ወዲህ ሆድና ጀርባ ሁነዋል። ማንቸስተር ዩናይትድ በታሳሶር ካደረጋቸው አስራ አራት ጨዋታዎች ያሸነፈው አራቱን ብቻ ነው። አንዳቻ ዘጠኝ ጨዋታ ተሸንፏል። ዲሴምበር ታህሳስ ወር ለማንቸስተር ዩናይትድ ከቅርብ ጊዜያት ወዲህ ጥሩ እየሆነለት አይደለም። በሚያስገርመ ሁኔታ ተከታታይ ያለፉትን በዲሴምበር ወር የተደረጉ ጨዋታዎች ተሸንፏል። ለመጀመሪያ ጊዜ ነው ዛሬ ዲሴምበር ወር ላይ በዚህ ዓመት የሚጫወተው። በነገራችን ላይ ከክርስቲያል ፓላስ ጋር ኖቬምበር የተጫወተ። የሄዳር የመጨረሻው አቀል ላይ ተጫውቷል። አሁን ዲሴምበር ገብቷል። ዲሴምበር ላይ የመጀመሪያ ጨዋታ ነው ያደርጋል። ዲሴምበርና ማንቸስተር ዩናይትድ እንደገለጽኩላችሁ፣ በቁጥር እንዳስረዳዋችሁ አይስማሙም። በቅርብ ዓመታት ያ ይስተካከላሉኝ አብረን የምንመለከተው ይሆናል። ትልቁ የሚጠበቀው ነገር ሩበን አሞሪም ነው ግርሜ ዛሬ ሩበን አሞሪም ከተሸነፉ ቀና ብሎ የማያስኬድ መጥፎ ቁጥር ነው የሚመዘገብባቸው በማንቸስተር ዩናይትድ የአሰልጣኝነት ታሪክ በትንሽ ጨዋታ አስር ጨዋታ በመሸነፍ በታሪክ የተቀመጡት እርግጠኛ ነኝ የማንችስተር ዩናይትድ ደጋፊዎች ጭምር ይህንን ስም አያውቁትም። ኤኤች አልቡት ይባላሉ። 199394 ላይ ከ1993 94 በነበራቸው ቆይታ 23 ጨዋታ አድርገው አስር ጨዋታ ተሸንፈዋል። ዛሬ ሮብን አሞሪም ከተሸነፉ በ20 ጨዋታ አስር ጨዋታ ነው የሚሸነፉት በማንቸስተር ዩናይትድ ታሪክ የመጀመሪያ አስር ጨዋታዎችን በጥቂት ጨዋታዎች በመሸነፍ ከ131 ዓመታት በኋላ አዲስ መጥፎ ሪከርድ ይመዘገባል። ዛሬ ከተሸነፉ ለዚህ መጥፎ ሪከርድ እንዳይመዘገብ እራሱ አሞሪም በጣም መታገል እንዳለባቸው ያመላክታል። ምንም ጥያቄ በሌለው መንገድ ሌላው ብሩኖ ፈርናንዴዝ ነው። ዌስትሃም ላይ ጎልም አሲስትም የሚቀረው አይነት ተጫዋች አይደለም። አስራ አንድ ጨዋታዎችን አድርጎ ብዙ ጨዋታ አድርጓል። ከዌስትሃም ጋር እስካሁን ጎልም አሲስትም የሌለው ዌስትሃም ላይ ነው ጎል የለውም ዌስት ሀም ላይ የጎል ኮንትሪቢሽን የለውም። ብሩኖ ፈርናንዴ ዛሬ ሲቀጥላል ወይስ ያ ይቀየራል የሚለው ይጠብቃል። ዌስት ሀም ተሸንፎ ነው የመጣው በሊቨርፑል ሁለት ለባዶ። አምና ይህንን ውድድር ኦልትራፎርድ ላይ ሁለት ለባዶ አሸንፏል። ኦልትራፎርድ ላይ ኦልትራፎርድ ላይ ከአስራ ስድስት ተከታታይ ጨዋታ በኋላ ያሸነፈው አስራ ስድስት ተከታታይ ጨዋታ ተሸንፎ ነው ከዛ በኋላ ባለፈው ዓመት ማሸነፍ የቻለው አምና ደርሶ መልስ አሸንፏል። ዌስት ሀም ደርሶ መልስ ሶስት ተከታታይ ጨዋታዎችን ካሸነፉ ሶስተኛ ጨዋታ ካሸነፉ አሁን ከ18 ዓመታት በኋላ ለመጀመሪያ ጊዜ ሆናል። ዌስት ሃም በሳምንቱ አጋማሽ ቀናቶች ካሉ ሐሙስ ቀን ይመቸዋል። ከ13 ጨዋታ ሁለት ብቻ ነው የተሸነፈው፣ ስድስት አሸንፈዋል፣ አምስታቸው አቻ ወጥተዋል። በኖቲንግሃም ፎረስት ሶስት ለባዶ ኖቲንግሃም ፎረስትን ሶስት ለባዶ ካሸነፈ በኋላ ባለፉት አራት ተከታታይ ከሜዳ ውጭ ጨዋታ ማሸነፍ አልቻለም ከሜዳ ውጪ ደካማ ሆኖ የምንመለከተው ቡድን ነው ጃረድ ቦወን አምና ደርሶ መልስ ማንቸስተር ዩናይትድ ላይ አስቆጥሯል ሶስት ተከታታይ ጨዋታ ማንቸስተር ዩናይትድ ላይ እስካሁን በታሪክ ያስቆጠረው ተጫዋች ጀርሚን ዲፎ ከ2001 እስከ 2002 ነው ጃረድ ቦወን ዛሬ ካስቆጠረ ያንን ይጋራል እነዚህም መሰረት አድርገው አርማ ጨዋታው እንዲከታተሉ ጋብዛለሁ በእኔ እምነት ዛሬ ለማንቸስተር ዩናይትድ ትልቁን እድል እሰጣለሁ ሜዳው ላይ እንደመጫወቱ ከዌስትሃም ደካማነት እና ከውጤት ማጣት ጉዞ ከሜዳ ውጭ ካለው ውጤት ማጣትና ከሰሞነኛ ብቃቱ ጋር፣ በእርግጥ ኖኖ ስፕሪንቶ ሳንቶ ከመጣ ትንሽ የተሻሻለ ይመስላል፣ ግን ትልቁ ድል የዩናይትድ ይመስለኛል ለዛሬው ምሽት ላይ። አድማጆቻችን ሲዲ ስፖርት ዛሬ ምሽት በትርታ ኤፍም 97 ነጥብ 6 ላይ በቀጥታ ኦልትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ጋር የሚያደርጉትን ጨዋታ የምናስተላልፍላችሁ መሆኑን ከወዲሁ ለመግለጽ እንወዳለን። ጨዋታ አምስት ሰዓት ላይ የሚጀመር ይሆናል። አጫጭር መረጃዎች የአርሰናሉ ትሮሳርድ ሰላሳ አንደኛ ዓመት የልደት በዓሉን እያከበረ ነው። የአርሰናል ደጋፊዎችም ለሊያንድሮ ትሮሳርድ ወይም ለሊዮ ሃፒ በርዝዴ እያሉት ይገኛሉ። ሰላሳ አንድ ዓመቱ ነው። በነገራችን ላይ በመኪና አደጋ ሕይወቱ ያለፈው የሊቨርፑሉ ዲዮጎ ጆታ 29ኛ ዓመቱ ነው። ትናንት ሃፒ በርዝዴይ ብለው በሕይወት የሌለውንም ሊቨርፑላዊያን ጆታን የ29ኛ ዓመቱን በአሁኑ ሰዓት መታሰቢያ እያደረጉለት መሆኑን ለመግለጽ እንወዳለን ወይም ደግሞ ትናንትም አስበውት እንደነበር ታውቋል። አርሰናል የቡካዮ ሳካ ጎል በ2025 መቶኛ ጎል ትናንት ያስቆጠረ ሆኖ መመዝገቡንም በዚሁ አጋጣሚ ቀደም ሲልም ገልጸናል። አሁንም ለማስታወስ እንወዳለን። እነዚህ እንግዲህ የዛሬ ስፖርታዊ ዘገባዎቻችን ናቸው። አድማጮቻችን ስለ ተከታትላችሁ እናመሰግናለን።